እሺ፣ ተመልካቾች እንዴት ናችሁ? ይህ ኢኮኖሚ ጉዳይ ያነሳን የምናወራበት ዩቲብ ቻናል ነው። እኔ ዋሲሁን በላይ ነኝ። ቻናሉ ላይክ፣ ሰብስክራይብ እንድታደርጉ ጋብዛችኋለሁ። እንግዲህ ትናንትና የወጣው በብሔራዊ ባንክ የዶላር ጨረታ ውጤት ዛሬ ወጥቷል። ዛሬ መጋቢት 23 2017 ነው እና አንድ የአሜሪካ ዶላር አማካይ የመሸጫ ዋጋው መቶ ሰላሳ አንድ ብር ሆኗል። እንግዲህ ሳንቲሞቹን እንተዋቸውና መቶ ሰላሳ አንድ ብር እና በጨረታው የተሳተፉ ባንኮች ቁጥር የዛሬ ወር ከነበረው አንጻር ሲታይ አስራ አምስት ባንኮች ጨረታው ላይ አልተሳተፉም። ሀያ ሰባት ባንኮች ነበሩ የካቲት አስራ ስምንት በነበረው ጨረታ የተሳተፉት። በአሁኑ ደግሞ አስራ ሁለት ባንኮች ብቻ ናቸው የተሳተፉት በብሔራዊ ባንክ መግለጫ ነሐሴ 2016 በነበረው ጨረታ ላይ 27 ባንኮች ነበሩ ተሳትፈው የነበሩት። በተሳትፎ 27ቱም ባንኮች ሲሳተፉ ነበር የነበረው። አሁን ሶስተኛው ጨረታ ላይ ግን 12 ባንክ ብቻ የተሳተፈው። ነሐሴ 2016 የነበረው የአንድ የአሜሪካ ዶላር የመሸጫ ዋጋ ተመጣጣኝ ነው ገበያ ላይ ከነበረው አንጻር አማካይ ዋጋው ተመጣጣኝ ነው። ነገር ግን የካቲት የነበረው ከመሸጫ ዋጋው አንጻር በጣም ከፍተኛ ነበር፣ 136 ብር ነበር የነበረው በ120 ምናምን ብር እየተሸጠ ማለት ነው። አሁን ደግሞ መጋቢት ኦልሞስት አንዳንድ ባንኮች በሚሸጡበት ዋጋ ነው የወጣው። መቶ 31 ብር አማካይ ዋጋው ነው። እንግዲህ ለምንድን ነው ዋጋው የቀነሰውም፣ ለምንድን ነው የባንኮች ተሳትፎ የቀነሰው እና ዚህ የጨረታ ውጤት ምን ይነግረናል የሚለውን የተወሰነ ሀሳብ ልሰጣችሁ እፈልጋለሁ። እንግዲህ ብሔራዊ ባንክ በጣም ቁልፍ መግለጫ ነው ያወጣው መጋቢት 22 ላይ ከባንኮች ጋር ውይይት ነበረው። እሱ ላይ ያቀረበው ምንድን ነው በየሁለት ሳምንቱ ለዚህ በጀት ዓመት እስከ ሰኔ ሰላሳ ድረስ በየሁለት ሳምንቱ የዶላር ጨረታ እንደሚያወጣ ገልጿል ይሄ የሚሰጠው አንድ ዋስትና አለ በየሁለት ሳምንቱ ይወጣል በየ15 ቀኑ ይወጣል የሚል ስሜት ይሰጣል አንድ ሁለት በቂ ሪዘርቭ እንዳለው አሳውቋል የነበረው ሪዘርቭ ኦልሞስት ደብል መሆኑን አሳውቋል ደብል የሚለው ምናልባት አንድ ቢሊዮን ከነበረ ሁለት ቢሊዮን ማለት ያው ደብል ነው የሚሆነው። አምስት መቶ ሚሊዮን ከነበረ አንድ ቢሊዮን ቢሆን ደብል ሆነን ነው የሚባለው። ግን ደብል እንደሆነለት ገልጿል። ደብል ሆኖለታል ጨምሮለታል ብሎ ለመናገር የሚቻልባቸው ደግሞ ኢንዲኬተሮች አሉ። ለምሳሌ በወርቅ ላይ ያለው የውጭ ምንዛሬ ግኝት ማደጉ፣ የውጭ ብድር ሽግሽግ ማግኘቱ ኦልሞስት ሁለት ነጥብ አምስት ቢሊዮን ዶላር የሚሆን የእዳ ሽግሽግ ነው። የእዳ ሽግሽግ ማለት ለዳይ ከፍለው የነበረውን ቢያንስ ወደ ሪዘርቭ የመመለስ እድል ይሰጠዋል። እነዚህም ሲጨማመሩ ከኤክስፖርቱም ካለው ከተገኘው አንጻር ሲደማመር ሪዘርቭ እንደጨመረ መገንዘባቸው አይቀርም ባንኮች፣ ምክንያቱም ከብሔራዊ ባንክ ጋር ቁጭ ለው ሲወያዩ ነበር የነበረው። ስለዚህ ከአንድ ወር በኋላ ጨረታው ሲወጣና በየሁለት ሳምንቱ ይወጣል የሚለው መተማመኛ ምናልባት የባንኮቹን ቁጥር እንደቀነሳቸው መገንዘብ ይቻላል። 27ቱም ባንኮች አልሄዱም። ምክንያቱም ነሐሴ ላይ ጨረታ ከወጣ በኋላ የካቲት ላይ 60 ሚሊዮን ጨረታ ሲወጣ ኦልሞስት ከሰባት ወር በኋላ ነው የወጣው። ስለዚህ የውጭ ምንዛሬ ፍላጎታቸው ጣራ ከነካ በኋላ ስለመጣ ደግሞ ኤልሲም ከፍተው ያልተከፈሉ የውጭ ምንዛሬ ጥያቄዎች ስላሉባቸው በጣም አግራቤት ላይ በመፈለግ ነው ሲሞክሩ የነበረው። ስለዚህ 27ቱም ባንኮች ገብተዋል። በጣም ከፍተኛ ዋጋም ሰጥተው ነበር የዚያን ጊዜ እንዴት ከፍተኛ ከገበያው በላይ ይገዛሉ? ምክንያቱም ገዢ ናቸው። ከብሔራዊ ባንክ ይገዙና እነሱ ይሸጡታል። ለመግዛት የዚንያል እንዴት ይደፍራሉ የሚል ሀሳብ ሲመጣ ነበር። አሁን ግን ኦልሞስት ከአንድ ወር በኋላ ነው፣ የካቲት 18 እስከ መጋቢት 22 ኦልሞስት አንድ ወር ነው። አንድ ወር ከትንሽ ቀናቶች ነው። ከዚህ በኋላ ሲወጣ ግን የመጀመሪያ አይነት ፍላጎት እያሳየው አይደለም። ሀያ ሰባት ባንኮችም ጨረታ ውስጥ ይገባሉ እንጂ ከጨረታው ላይ ዶላር የሚያገኙት ቁጥራቸው ትንሽ ነው። ኤግዛክት ቁጥር ለመናገር ያስቸግራል። ግን ጥቂት ቁጥር እንደሆነ በባለፈው ሲቀርብ ነበር። ከጠቅላላ ከቀረበውም ስልሳ ሚሊዮን ውስጥ በጣም ትልቁን ከአርባ ምናምን ፐርሰንቱን አንድ ባንክ እንደወሰደውም ሲቀርብ ነበር። ስለዚህ እንደው ለማጀቢያነት ባንኮች ፍላጎት ለማሳየት ይመጣሉ እንጂ ሁሉም ተሳትፎ አድርገው የሚወስዱ አይደሉም። አሁንም አስራ ሁለቱም ባንኮች በሙሉ የውጭ መዛሪያውን አግኝቶታል ብሎ መናገር አይቻልም ከመሀል ያላገኙም ይኖራሉ። ስለዚህ በየሁለት ሳምንቱ መውጣቱ ገበያው ላይ እን የመንገብገብ አይነት ባህሪ እንዳያሳዩ እንዳደረጋቸው ይሰማኛል። ቀጥሎ ከሚገኙ ጨረታዎች ላይ በየ15 ቀኑ የሚወጣ ከሆነ ከእሱ ላይ ለመግዛት በማሰብም እሱም ብቻ ሳይሆን ግን እኔ ደግሞ ማስበው ሌላኛውም ሀሳብ ምንድን ነው ብዙዎቹ ባንኮች ለኢምፖርተሮች ለኢምፖርተር ነው የውጭ ምንዛር የሚቀርበው ዶላር ለኢምፖርተር አቅርበዋል ኢምፖርተሮችም እቃ ያመጣሉ። ኢትዮጵያ ገበያ ውስጥ ውድ ነው እንጂ እቃ አሉ። ነገር ግን እቃውን የመግዛት አቅም እዚህ ሀገር ውስጥ በበቂ ሁኔታ እያደገ ስላልሆነ ኢምፖርተሮች ተጨማሪ የውጭ ምንዛሬ እየወሰዱ ለማምጣት ያላቸው ፍላጎት እኔ እየቀነሰ እንደሆነ ይሰማኛል። ስለዚህ የጋፕ ጋፕ ያለውን ፍላጎት በውድ ዋጋ ከብሔራዊ ባንክ እየገዙ ኪሳራ ውስጥ መምጣት ስላልፈለጉ ባንኮች ወደ ጨረታው እንዳልመጡ ይሰማኛል። ደግሞ በተወሰኑት ደግሞ ባንኮች አሁንም ድረስ የካሽ ጉዳይ ሊኖርባቸው ይችላል። በቂ ካሽ የማይኖራቸው ከሆነ ያላቸውን ካሽ ለስራ ማስኬጃ እየተጠቀሙ ጨረታ ላይ መጠቀም አልፈለጉም ደግሞ ሊሆን ይችላል። ደግሞ ከገበያው በላይም ላለመግዛት አሁን ራሽናል መሆን ይጀምራሉ። ከገበያ መቶ 31 ማለት አንዳንድ ባንኮች ከሚሸጡበት በታች ማለት ነው። ስለዚህ ከገበያው በላይ ላለመግዛት ነው። በመቶ 31 ከገዙ ከመቶ 31 በላይ መሸጥ አለባቸው ብዙዎቹ ባንኮች በቂ ሬዘርቭ ያላቸው ባንኮች የሚሸጡበት ዋጋ 128 አካባቢ ከሆነ እንደ በሚለጠፈው እንኳን ብንመለከት፣ ስለዚህ ከገበያ በላይ ላለመግዛት ይወስናሉ። ጨረታ ውስጥ ያሉ ባንኮች በቂ ሲያገኙ በቀጣይ እንገዛለን ከሚለው ስሜት አንጻር የመነጨ እንደሆነ ይሰማኛል። ኢምፖርተሮቹም የውጭ ምንዛሬውን ያውጡታል ብሎ መናገር አይቻልም። በተለይ የግል የውጭ ምንዛሬ ቢሮዎች ትንንሽ ይመስላል የሚያቀርቡት አማውንት ነገር ግን ኢምፖርተሩ ከነሱም ቢሆን የውጭ ምንዛሬ አቅርቦት አያገኝም ብሎ መናገር አይቻልም። ስለዚህ በጥቅሉ ከተመለከት ነው ይሄ የውጭ ምንዛሬ በዚህ ልክ ብሔራዊ ባንክ እያቀረበ የሚመጣ ከሆነ ባንኮች በቂ የሆነ የውጭ ምንዛሬ ቢያንስ እንኳን የሚያግዛቸውን የውጭ ምንዛሬ እንዲያገኙ ያደርጋል። የጥቁር ገበያውም ደግሞ እንዲያስብ የሚያደርገው ነው በየ15 ቀኑ እንግዲህ ሀምሳ ሚሊዮንም ስልሳ ሚሊዮንም የሚቀርብ ከሆነ ኢምፖርተር ዲስከሬጅ እየተደረገ ባለበት ኢኮኖሚ ላይ ወደ ጥቁር ገበያ የሚሄደው ፍላጎት ዝቅ ሊል እንደሚችል ማሰብ ይቻላል እና ገበያው ያድጋል፣ ግን የምንዛሬ ገበያው ያድጋል፣ ግን በፍጥነት እንዳያድግ ኢንክሪዚንግ አት ዲክሪዚንግ ሬት እንደሚባለው ማለት ነው፣ በፍጥነት እንዳያድግ ግን ባለበት አካባቢ እንዲቆይ የማድረግ አቅም እንዳለው ይሰማኛል ለጠቅላላ ኢኮኖሚው በጣም ጥሩ ነው። ይሄ መቅረቡ በጣም ጥሩ ነው። የባንኮች ፍላጎት እኔ ቅድም በጠቀስኳቸው ምክንያት እንደቀነሰ ይሰማኛል። ግን ወደፊት ደግሞ የትኞቹ ባንኮች ትልቅ እንዳስገቡ፣ የትኞቹ ባንኮች አማካይ ዋጋው እንዳስገቡ እና ከአማካይ ዋጋ በታች ምን ያለው ባንኮች እንደገዙ መረጃ ልናገኝ እንችላለን። ትናንት ጨረታ ስለመውጣቱ ሀሳብ ነግሬያችሁ ነበር። ዛሬ የጨረታውን ውጤት ለእናንተ ለማቅረብ ነው። ግን 131 ብር አማካይ ዋጋ ነው ማለት። 131 ሁሉም ተሸጧል ማለት አይደለም። ከ131 በላይ የገዙ ይኖራሉ፣ ከ131 በታች ደግሞ የገዙ ይኖራሉ። አማካይ ዋጋው እዚህ ነው። ለምሳሌ 50 ሚሊዮን ነው፣ 20 ምናምን ሚሊዮኑ 130 ሊሆን ይችላል፣ 20 ምናምን ሚሊዮኑ ደግሞ 132 ሊሆን ይችላል። አማካዩ ከተባለ 131 ነው የመጣው። ስለዚህ ሁሉም በ131 ገዝተዋል ማለት አይደለም፣ ግን አማካዩ ሲታይ ይሄ ነው ማለት ከገበያው ዋጋ ብዙም ከፍ ባላለ ነው የገዙት ከብሔራዊ ባንክ ይሄ ደግሞ ፍጥነቱ እንዲቀንስ የሚያደርገው እንደሆነ ይሰማኛል። ተመልካቾች ማንኛውም ሀሳብ አስተያየት ካላችሁ ዘ ኢትዮጵያ ኢኮኖሚስት ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረው ቆይታ ከልብ ከልብ አመሰግናለሁ መልካም ገ